ኦራይት በዚህ ቪዲዮ አንድ ቴብል ላይ ሴቭ ተደርጎ የተቀመጠውን ኦርደር ወደ ሌላኛው ቴብል እንዴት መቀየር እንደሚቻል አብረን እናያለን። ምክንያቱም አንድ ቴብል ላይ ከስተመር ከተቀመጠ በኋላ ተነስቶ ኦርደሩን ሙሉ ለሙሉ ይዞም ሊሆን ይችላል፣ ግማሹን ይዞም ሊሆን ይችላል ቴብል ሲቀይር የዛኔ እኛም ኦርደሩ የተቀመጠበትን ቴብል መቀየር አለብን። ስለዚህ ቴብል ትራንስፈር ለማድረግ መጀመሪያ ኦርደሩን የያዘውን ቴብል ሴሌክት ማድረግ አለብን። ቴብል ዋን የሚለው ጋ ክሊክ ስታደርጉ የቴብል ሴሌክሽን ፔጅ ላይ ያመጣቸዋል ማለት ነው። እዚህ ቴብል ሴሌክሽን ፔጅ ላይ ኦርደሩን የያዘችውን ቴብል እቺ ቴብል ስሪ ኦርደር ያላት ነች ወደ ቴብል ዋን ነው መቀየር የፈለግነው ስለዚህ ቴብል ስሪ ነው ሴሌክት ማድረግ ያለብን ማለት ነው። ከዚህ በፊት እንዳየነው አሮኒም ላይ ብዙ አይነት ዩዘሮች አሉና ይሄ ቴብል በሌላ ዩዘር ነው የተያዘው ግን ዝም ብለን ክሊክ ካደረግነው አሮኒም ተደራቢ ኦርደር እዚህ ቴብልቱ ላይ ማስቀመጥ እንዳለብን ይጠይቀናል እዚህ ጋር ማለት ነው። ምክንያቱም በሌላ ዩዘር የተያዘውን ኦርደር እኛ መንካስ ስለማንችል ስለዚህ እኛ የምናደርጋት የትኛው ነው ቴብል ስሪ ነው ማለት ነው። እዚህ ቴብል ስሪ ላይ እንደምናየው እዚኛው ቴብል ላይ አራት ኦርደሮች አሉ እንደ እስከነ ኳንቲቲያቸው እስከነ ሙሉ ዲቴይላቸው ማለት ነው። እና ይሄን ቴብል ትራንስፈር ለማድረግ ቴብሉ ሴሌክት እንደተደረገ እኛ ትራንስፈር የምትሏ ላይ ክሊክ ማድረግ ነው ማለት ነው። ከዛ በኋላ በዚህ ጋር በግራ በኩል ሴሌክት የተደረገውን ቴብል ቴብል ስሪ በዚህ ኬዝ የእሱን ቴብል ሙሉ ኦርደሩን እያንዳንዱ ነገር እስከነ ኳንቲቲያቸው፣ ፕራይሳቸው ሙሉ ዲቴይሉን እዚህ ጋር ያሳየናል። ከዚህኛው ቴብል ወደዚህኛው ፓርት ቴብሉ ሴሌክት ካደረግን በኋላ ማስተላለፍ አለብን ማለት ነው። ስለዚህ ኦርደር ከአንዱ ቴብል ወደ ሌላ ቴብል ለማስተላለፍ መጀመሪያ ኦርደሩን የያዘውን ቴብል ሴሌክት ማድረግ እርግጠኛ መሆን ነው። ቀጥሎ የምንፈልገው ኦርደር ነበር ይሄ ማለት ቴብል ነበሩ ማለት ነው። እዚህ ጋር ታይፕ ማድረግም ይቻላል ወይ ደግሞ ሴሌክት ኦርደር ብሎ መምረጥ ይቻላል። ሌላ ደግሞ ኦርደር ከአንዱ ዩዘር ወደ ሌላ ዩዘር ማስተላለፍ ይቻላል። ትራንስፈር ኦል ኦርደር ማድረግ ይቻላል። ሪሙቭ ኦል ኦርደር ማድረግ ይቻላል። ትራንስፈር ራውንድስ ማድረግ ይቻላል፣ ጭማሪዎችን ማለት ነው። ሌላ ደግሞ ኦፕን የሆኑ ሁሉንም ኦርደሮችንም እዚጋ ማየት ይቻላል ማለት ነው። ስለዚህ አሁን ቀጥሎ የምንፈልገው ምንድነው? ኦርደር ነበር። ስለዚህ ሴሌክት ኦርደር የምትለው ጋ ክሊክ ስናደረግ እዚህ ጋር ዴስቲኔሽን ቴብል ሴሌክት ማድረግ አለብን ማለት ነው። ይሄኛው ቴብል ሴሌክት የተደረገው ነው። ወደዚህ ወደ ዴስቲኔሽን ቴብል ቴብል ዋን ነው የምናስተላልፈው ማለት ነው። ስለዚህ ቴብል ዋንን ን ሴሌክት እናደርጋለን ማለት ነው። ልክ ሴሌክት ካደረጋችሁ በኋላ እዚህ ጋር ቴብል ዋን የሚል ያሳየናል። ይህ ማለት ኦርደሩን ትራንስፈር እያደረገን ያለ ነው ወደ ቴብል ዋን ነው ማለት ነው። ከዛ በኋላ ቴብል ስሪ ላይ ካሉት አይተሞች አንድ በአንድም ወደዚኛው ትራንስፈር ማድረግ ይቻላል ወይ ደግሞ ትራንስፈር ኦል ብሎ ሁሉንም ትራንስፈር ማድረግ ይቻላል ማለት ነው። እንደዚህ አንዱን ሴሌክት ካደረጋችሁ በኋላ ዋን ምትላ ላይ ክሊክ ካደረጋችሁ ከኳንቲቲዎች መካከል አንዷን ነው የሚያስተላልፈው። ደብል አሯ ደግሞ ሁሉንም ታስተላልፋለች ማለት ነው። ከዛ አሁን አንዱን ክሊክ አድርገን ደብል አሮ ካደረግ ነው እዚህ ጋር ያለችውን ኳንቲቲ በሙሉ ያስተላልፍልናል ማለት ነው ወደዚህኛው ቴብል። አሁን ስለዚህኛው ስለ ትራንስፈር ፓርሻል አይከን ከማየታቸው በፊት የችኛዋን እስቲ ሙሉ ለሙሉ ትራንስፈር ላርግና፣ አንዴ ትራንስፈር ስታደርጉ ባይ ዲፎልት አንድ ነው ወደ ቴብል ዋን የሚያስተላልፈው እና ይህንን ኳንቲቲ ኤዲት ለማድረግ እዚህ ጋር ክሊክ አርገን ለምሳሌ ሁለት ላርገውና አሁን እዚ ጋር አይተም ነምበር ስሪ ፎር ኳንቲቲ ነው ያላት ፎር ኳንቲቲ ነው ያላት። እና ይችኛን ስንነቃ ሁለቷን ብቻ ነው ከፎሩ መካከል የሚያስተላልፉ እንዳየ ነው ቱ ታይምስ ሰማኒያ ብር፣ የአንዷ ፕራይስ ሰማኒያ ብር ስለሆነ ነው። እና እዚህ ጋር ቱ ታይምስ ሰማኒያ ደግሞ ሁለት አይተም እዚህ ጋር ይቀራል ማለት ነው። ሌላ ደግሞ ይሄኛው ሳላድ በርገር የሚለው ዋን ኳንቲቲ ነው ያለው እና እዚ ጋር ትራንስፈር ቱ የሚለው ጋር ክሊክ ሲያደርግ ምን ይሆናል ካለው አይተም በላይ ትራንስፈር ለማድረግ ስንሞክር እንደዚህ ኢረር ያሳይናል ማለት ነው። ለዛ ምን ማድረግ አለብን? ወደ ዲፎልት መመለስ አለብን ማለት ነው። እነዛን እናርግና ትራንስፈር ዋን ማድረግ እንችላለን። ኦልም ማድረግ እንችላለን ማለት ነው። ስለዚህ አሁን ከቴብል ስሪ ላይ ያሉትን ሙሉ አይተሞች ወደ ቴብል ዋን ትራንስፈር አድርገናልና ከዚህ በኋላ ሁሉን ነገር ክሮስ ቼክ ካደረግን በኋላ ምንድነው የምናደርገው ፕረስ ኦኬ። ልክ ኦኬ ስንል ቴብል ስሪ ባዶ ይሆናል። እዚጋ እንደምናየው ቴብል ስሪ ላይ ምንም አይተም አይኖረንም። አዲስ ኦርደርን መቀበል ይችላል፣ ምክንያቱም ቴብል ስሪ ላይ ያሉትን ኦርደሮች ሙሉ ወደ ቴብል ዋን ስለቀየርን ማለት ነው። ፋይናሊ ይሄን ይመስላል። ቴብል ስሪ ባዶ ነው የሚሆነው፣ አዲስ ኦርደር መቀበል ይችላል። ሁሉ ኦርደር ቴብል ዋን ላይ እንደምናየው፣ ቴብል ስሪ ላይ የነበሩ ኦርደሮች በሙሉ እዚጋ ናቸው ማለት ነው። ኦኬ ስለዚህ እንደዚህ ነው ትራንስፈር የሚደረጉት ኦርደር ከአንድ ቴብል ወደ ሌላ ቴብል ማለት ነው። እና ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አይረሳ። ቴንክ ዩ ፎር ዋችንግ